አክሊላ እየሰማህ ነው? ይሰማኛል ይሰማኛል፣ ቀጥሉ። ኦኬ መልካም ላገኛችሁ ፈልጌ ያው ቴክስቱን እዛ ግሩፕ ሜሴንጀር ግሩፕ ላይ ጽፌ የነበረ ስትነሱ ደውልኝ ብዬ እግዚአብሔር አምላክ ይባርካችሁ። ያው ደውላችሁልኛል፣ ለመጻፍ ሞክራችኋል፣ በጣም ደስ ብሎኛል። ለምን ነበረ የፈለግኳችሁ? አክሊላ በደንብ ይሰማሃል ይመስለኛል። አይ ቲንክ አንተ ጋር እንዳይቋረጥ ብዬ ነው እየሰማ ነው? እቀጥ አልችልኝ። እየሰማ ነው አክሊለ? ይሰማል አይሰማም እንዴ? አዎ። አይ ድንገት ካልተሰማ ብዬ ነው ላረጋግጥ ብዬ ነው። አይ ነው ወይ ይሰማል? ይሰማል። ቀጥል። ኦኬ፣ መልካም። ያ እንደምታውቀው የፊት ለፊታችን ቅዳሜ በዚህ በቃል ኪዳኑ ታቦት ዙሪያ ከእኔ ጋር ለመወያየት ፈልገህ እኔም እሺ ብዬ ማስታወቂያ እንስራ ብለን ፎቶም ልክህልኝ። ማስታወቂያውን ለሚሰራልኝ ሰው ልኬ አሁን በመሰራት ላይ ነው ያለው ማስታወቂያ ማለት ነው። ግን በዛ በዚህ መካከል እኔ አንድ ሀሳብ መጣልኝ። ምንድን ነው የመጣልኝ ሀሳብ? ፔጅህ እኔ እጄ ገብቼ አየሁትኝ። አክሊለ ብሎ የሚለው ማነው? አፖስቶሊክ ብሎ የሚለው ያንተ ነው አደለ? ምን ላይ ነው? ዩቱብ ላይ ዩቲዩብ ላይ አፖስቶሊክ የሚለው የማን ነው? የማን ነው? ፔጅ ነው? ዩቲዩብ ላይ ነው? ኤፍቢ ላይ ነው? ዩቲዩብ ላይ፣ ኤፍቢም ላይ፣ ኤፍቢ ላይ እኔ ኖርማሊ ማኔጅ አላደረገውም። ኤን ዌይስ ዩቲዩብ ላይ ያለው አፖስቶሊክ አንሰርስ የሚለው የኛ ነው። አ በቃ እሱ ላይ ገብቻ አየሁትኝ፣ እና ካየሁት በኋላ እኔ ከዚህ በፊት ላይ በዚህ ሀያ ምናምን ነገር አመት ውስጥ አሁን ስማቸውንም አልጠራልህ ከጠራሁም ደግሞ በግልጽ ለመነጋገር ፈልጌ ሄጄ ያነጋገርኳቸው ቦሌ ወሎ ሰፈር መግቢያ ባሉ አስፋልት ላይ አይ ቲንክ ወንጌላዊ ተንጻም ይባላል። ወደዛ ወደ ጎተራ አካባቢ መዳረሻ አካባቢ ላይ በዛ ባለ በአንድ ግለሰብ ቤት ውስጥ ተቀጣጥረን ቀጥረዋቸው እነሱ መምህሩን መጥቶ ከኔ ጋር ውይይት አድርጓል። ያኔ ሚዲያ ስለሌለ በሚዲያ ላይ ሳይሆን ማለት ነው በዚሁ በቃል ኪዳኑ ታቦት ዙሪያ እና ማን ነው? አልገባኝም። ስለሚታወቅ ሰው ነው እየነገርከኝ ያለው ማለት ሚስ እንዳላረገው ንግግርህን በዚህ ውይይታችን። አሁን የቃል ኪዳኑ ታቦት ምናምና የሚለውን ነገር ሰማው የሆነ ስፔሲፊክ አድርገን እንትና እንደበለውን አንለየው እና ጀነራሊ ታቦት በሐዲስ ኪዳን የኔና ያንተ ውይይት የሚሆነው ዋና ነገር ግን እሱ ሳይሆን አሁን ማን ናቸው የተናገርክላቸው ሰው ምንድን ናቸው? ላወቃቸው የሚገባ ናቸው ወይስ እንደዚሁ ነገሩን አንስተን እያወራን ነው ነገሩን አንስተን እያወራን ነው። እኔም እንደው ነገሩን አንስተን የማወራው በዚህ በሃያ ምናምን ነገር በዚህ ሃያ ምናምን ነገር ዓመት ውስጥ ከብዙ ላይቭ አሁን እዚህ ላይቭ ኔ ከጀመር አራት ዓመቴ ነው። ግን ላይቭ ሳልጀምር በፊት ከብዙ ወገኖች ጋራ የኦርቶዶክስ ቤተክርስቲያን አገልጋዮች ወገኖች ጋራ በዚሁ ጉዳይ ላይ በውስጥ መስመር በየሰው ቤትም ሚዲያ ላይ ባይሆንም በየሰው ቤትም ተቀጣጥረን ሰዎችም አገናኝተውን ብዙ ውይይቶች አድርገናል። ደስ ይላል እና ክፍለ ሀገር ሁሉ በአዲስ አበባ ሙሉ ሳይቀር ክፍለ ሀገር ሁሉ ድረስ ተጠርቼ፣ በተለይ ጨፌ ዶንሳ ማሶሪ፣ ማነው ቱሉ ቦሎ ከተማን አልፎ ቡሳ የሚባል ከተማ ድረስ ሄጄ በዚ ጉዳይ ላይ ውይይት አርግ ያለው ወደ ናዝሬቱ ብሄጃ አርግ ያለው እና የአዲስ ኪዳን መንባባት የሚያነሷቸውን በሙሉ በነዛ ጉዳዮች ላይ ተነጋግረናል። የመጣውንም ነገር በወቅቱ የነበረው ማህበረሰብ ያውቅ ነበር፣ እዛ የተቀመጠው ማህበረሰብ ማለት ነው። እና አሁን እዚህ ሚዲያ ላይ ከወጣውም ጊዜ ጀምሮ አራት ዓመት ሙሉ ጥሪ ያደርግ ያለው ጥሪ ያደረግኩላቸው ግለሰቦች መምህራኑ ማለት ነው። መምህር ታሪኩ ለንደን ላይ ያለ ሰምቷል። ስልኩን ሰጥተው የሰዎች ስደውል ዘግተውብኛል። መምህር ምረት አባሰፋ በግር በፈረስ አስፈልጊዋለሁ። ምክንያቱም አልተሳሳትንም ብሎ በሚል ያስተማረው ትምህርት ስለነበረ በቃል ኪዳኑ ታቦት ዙሪያ ሳይመልስ ሊንክ ሲቀር ዮኒ ማኛ የኔንም ስም ጠርቶ የእሱንም ስም ጠርቶ ኤርሚያስ አበበ ይፈልጋቸዋል ለመነጋገር ብሎ ካሊፎርኒያ የመጣ ጊዜ በዮኒ ማኛ በኩል የዮኒ ማኛ ማለት ከአስፈለገ እንደው ሜሴንጀር ላይ ግሩፕ ላይ የኒ ማኛ ሁሉ አስገብቼው ከእናንተ ጋር ማውራት ፈልጋሉ። ለምን እንደዚህ እንደምልህ ጠራ ርጌ ለነግር ፈልጌ ነው። ለዘበንም ጥሪ ያቅርብ ያለው አልመጣም። ለመምህር ተስፌ መቆያም ጥሬ ያድርግ ያለው አልመጣም። መምህር አቡኑ ከአና ነገር ካለ ባህሩ ከሚባል ወንድም ጋራ ተደዋውለን አገናኝቶ በስልክ መስመር ላይ አልፈልግም ያለው መምህር አቡኑ ዲሲ ያለው ማለት እንግዲህ ያዝልኝ መምህር አቡኑ በያው ጌታ ፊት አሏሽም። መምህር ተስፋዬ መቆያ፣ መምህር ዘበነ ለማ፣ መምህር ምረት አባሰፋ እና መምህር ታሪኩን፣ እነኚህ ሰዎችን ስማቸውን ጠርቼ ጥሬ አድርጌላቸዋለሁ። አንዳንዶቹም ስልካቸውን ሳገኝ ደውያ እና ለእነሱ ጥሪ ባደረግኩበት ነው። አንተ አሁን የመጣው ማለት ነው። አንተ ከመምጣት በፊት ግን ቆይ ቆይ ቆይ ቆይ ቆይ ልጨርስ ልጨርስ እናሰጥሀለን። እና ከአንተ በፊት ሶስት ሰዎች ለእነዚህ ሰዎች አሁን ስማቸው ለጠራው መምህራን ጥሪ ሳቀርብ ሰምተው ሶስት ሰዎች ወደ እኔ ሚዲያ ላይ ከአንተ ጋር መወያየት እንፈልጋለን ብለው መጡ። አንደኛውቆይቆይቆይቆይቆይቆይ ልጨርስ ቆይ ልጨርስ አንደኛው ቆይ አይደለም ቆይ አንደኛው ስፒሮስ ነው። በዚህ ምክንያት ለእነኛ ጥሪ ሳደርግ እነሱ ሳይመጡ ሲቀሩ እኛ መጥተን እንነጋገር ብለው ሲሉ እንግዲ ሁኔ ሰው አለይም፣ ግን በዚህ ጉዳይ ላይ ልታስረዱትምች ምክንያቱም ብዙ ሺህ ህዝብ ስለሆነ የሚሰማው ዝም ብሎ የማይሰማ ነገር ምንም እውቀት የሌለው ፍሬ ከርስክ የሆነ ነገር ወይ ለመሳደብ ፕሮቴስታንቶች፣ መናፍቃኖች፣ የማርያም ጠላቶች ብሎ ለማለት የሚመጡ አልመሰለኝም ነበር። ግን ሳመጣው ስፒሮስ የሚባል የግሪክ ኦርቶዶክስ ውስጥ እምነት ተከታይ ነኝ ብሎ የሚል ነው። አዎ ስፒሮስን አቅርቤዋለሁ እዚህ እዚህ እኔ ሚዲያ ላይ ገብተህ ዩቲብ ላይ ከፈለክ ሊንኩን እልክልሃለሁ። እሱን አቀረብኩት ከእሱ ጋር ተወያየን። ቆይ ቆይ፣ ልመጣልህ ነው ልመጣልህ ነው ልመጣልህ ነው። ከእሱ ጋር ተወያየን መጥቶ የሆነውን ነገር ሜዳው ገደል እንጂ የሆነበት ቤተ ክርስቲያኒቱን አስተምሮቷንም እንኳን ግዕዙን አማርኛውን ማያውቀው ከስፒሮስ ጋር አሁን ስለምንደዋወልም ማለት ነው። ሁለተኛ አንድ በቃል ኪዳኑ ታቦት ዙሪያ አሁንም ላወራ እፈልጋለሁ ብሎ ከመቀሌ ይመስለኛል በወቅቱ ወይ ከአድዋ ወይ ከመቀሌ ፊቴን አላሳይም ብሎ ያስገባሁት ሰው አለ። በታቦቱ ዙሪያ ለመነጋገር ማለት ነው። በሶስተኛ፣ አንዱ አለም የሚባል አሁንም እንግሊዝ ሀገር ላይ ነው ያለው። እሱም እሱም ገብቶ ከአንተ ጋር መወያየት ፈልጋለሁ ብሏል። እኔ አሁን ወደ አንተ ፔጅ ላይ ገብቼ ስመጣ አዲስ ፔጅ አዲስ እንደሆነ ብዙ ፎሎወር እንደሌለህ ያሳያል። ከእኔ ጋራ ለመነጋገር፣ በላይቭም ለመነጋገር ዛሬም ጭምር ፈቃደኛ ነኝ። ግን የምታነሳቸውን የአዲስ ኪዳን ምንባባትን ሌሎች መምህራን ከሌሎች መምህራን ጋር ስነጋገር ከተለይ ማነው ከሰጡት የተለየ መረዳት ካለ እሱን መረዳት እንድትነግረኝ እፈልጋለሁ። የተለየ መረዳት ለምሳሌ የአዲስ ኪዳን መንባባት ላይ በራይ መጽሐፍን በለው በማቴዎስን በለው መሰዊ ያለንም ብሎ ይበል፣ ህግና ነቢያት ልሽራ አልመጣሁም ብሎ ይበል። በአዲስ ኪዳን በራይ መጽሐፍ ላይ ደግሞ በሰማይ ያለው እግዚአብሔር መቅደስ ተከፈተ፣ ኪዳኑን ታቦት ታየ ብሎ የሚለውን እሱንም ሁሉ የተለየ መረዳት ካለ በመጀመሪያ ከኔጋ በውስጥ መስመር እንድታወራ ፈልጋለሁ። ምክንያቱ ውስጥ ብለህ ብትለኝ ብዙ ሺህ ህዝብ ስለሚሰማ ህዝብ ፊት ወስጄ ያልሆነ እውቀትን ለመናገርና ዝም ብሎ ፍሬ ከርስኪ ለሆነ ነገር ጊዜ መፍጀት አልፈልግም። የተሻለ ናሆም ፊት ናሆ ሰናይ ፊት የተሻለ ነገር በዚህ አዲስ ኪዳን ላይ አንተ ታቦት አለ ብሎ ለማለት በአዲስ ኪዳን እንኳን ይቅርታ፣ ርገ አንደኛ እየናኩ አይደለም፣ እየናኩ ሳይሆን አንደኛ እነግራለሁ አንደኛ አንደኛ አንደኛ የቤተ ክርስቲያኒቱ አገልጋዮች የሆኑ አራት ዓመት ሙሉ ጥሪ አድርጌላቸው ዘበነ አምስት ሰው ልኮብኛል ነው ያለው። ወጥቶ ሲጠየቅ ማለት ነው ስሜን ጠርቶ ልክ ነው አምስት ሰዎች ልኬበታለሁ። ከአምስቱ ሰዎች ውስጥ አምስቱም የንስሐ ልጆቹ ናቸው። እና ማን ነው መምህር መስፍንም አሁን ባለፈው ዩቲውብ ላይ ማን ነው የኔታ ላይ ሲናገር ነበር። የዚህን ሰው መልእክት ብዙ ሰው ልኮብኛል አለ እየሰሙ ነው ጭጭ አሉት። እንጂ በቃል ኪዳኑ ታቦት ዙሪያ ዛሬ አይደለም እኔ መነጋገር የጀመርኩትኝ መልስ ካላቸው መጥተው ይናገሩ ነበር። አሁን እኔ ሕዝብ ፊት ሕዝብ ፊት በእርግጠኝነት አንተን ፕሮሞት ማድረግ አልፈልግም። ማስታወቅ አልፈልግም። ማስታወቅ አልፈልግም። አንተን ሳይሆን ማስታወቅ የምፈልገው አንተ የምትናገረው ለህዝብ የሚጠቅም የአዲስ ኪዳ መንባባት ላይ ለህዝብ የሚጠቅም ስለ ታቦት የሚያወራ መንባባት እነኛውን ቅድም የጠቀስኳቸውን ብቻ ሳይሆኑ ሌሎቹም አሉ ብለህ የምትል አይነት ከሆነ ከኔ ጋር ከናሁ እናሁ ስናያይዘን እዚሁ ከኔ ጋር ሶስታችን፣ ወይ ሌላ ሰው ተጨምሮ አራተኛ ሰው እዚሁ ላይ እናውራና የተሻለ ለህዝብ የሚጠቅም ከዚህ በፊት ከእናንተ መምህራን ያልሰማሁት እኔ ደግሞ ያላየሁት ያላገናዘብኩት በግዕዝም በዕብራይስጥም በግሪክም ይሁን ያልተብራራ ክፍል ካለ እሱን ከነገርከኝ በዛ ጉዳይ ላይ ገብተን እንወያያለን ማለት ነው። ካልሆነ ግን ከነ አንዱ አለም የተሻለ እውቀት አይኖርም። ምክንያቱም አንደኛ የቤተክርስቲያኒቱ ልጅ አደለሁኝ ማለት የቤተክርስቲያኒቱ አገልጋይ አደለሁም ብለኛል። የቤተክርስቲያኒቱ አገልጋይ ካልሆንክ ግዕዝ አታቅም። ግዕዝ ካላወቅ በግዕዝ እውነቱን እውነቱን ስነግር ማለት ግዕዝ ካላወቅ የሁለተኛ ቆሮንቶስ መልእክት መጽሐፍ ምዕራፍ ስድስት ላይ የግዕዙ የእግዚአብሔርን ታቦት ከጣዖት ጋር የሚያጋጥም የለም ብሏል ብለህ ብትል እኔ ጋር ብትመጣ፣ ግዕዙ ስላለ እሱ ደግሞ በግሪኩ ላይ ልናየው ስንሄድ ብዙ ጭቅጭቆች እንዳይነሱ ማለት ነው። ስለዚህ ችግር የለውም። አሁን በግሪክ ያስነበብ ከሆንም አጋጣሚ ሆኖ ሰምቼዋለሁ። በነገራችን ላይ ያቺ ሴት ያነበበችው ግሪክ ግሪክ ኮይኔ አይደለም ወንድም ዓለም፣ ግሪክም አሁን ምንም ሳይታወቅ እሷው ብዙ ጊዜ ይደፍራል። ሞደርን ግሪኩን አምጥተው ልክ እንደ ኮይኔ ግሪክ አድርገው ሲያነቡት ሰምቻለሁ። ይህ ነው የሱ። ችግር የለውም፣ እንደዚህ አይነት ግሪክን ምን ያህል ድረስ ብቻ አታወራ በመጀመሪያ ደረጃ አፖስቶሊክ አንሰርስ የሚለው የዩቲዩብ ቻናልን ገብተህ ባታዬ በጣም መልካም ነበር። ምክንያቱም ካየኸው እርግጥ ነው ማለት ግልጽ ነው ለመወያየት ሙድህ ሊቀንስ እንደሚችል ማለት ነው። ምኑ ይቀንሳል? እኔ ሙድ የሚባል

ገና ከጅምሩ እንወያይ ምናምን ምናምን ተባብለን እኔ ሲጀመር የመጣሁት አንተ ለመመረም አሁን አሁንም እና አሁን ፊት አሁንም እና አሁን ፊት መነግርህ ለመወያየት እኔ ፍቃደኛ ነኝ፣ እንጂ ሰማኝ እንጂ እንዴ ማለት በስመ አብ እንዴ አንተ ብቻ ላውራት፣ በል ፕሊዝ ከይቅርታ ጋር ማለት ነው። እንግዲህ አንተ ያልኩህ እንደዚህ በደንብ በድፍረት እንዳስተራወራው በጣም ይቅርታ አድርገልኝ። ለማንኛውም ገደለ ምን ያንተንም ስለዛ በቃ አንድ ዝም ብለህ ስማ፣ ልክ እኔ እንደሰማሁ ተረጋግቼ መጀመሪያ ደረጃ እኔ ለመምህራኑ የሆነ ነገር አቅርቤ እንደዚህ ወጥቶ በዛ ገብቶ ከዛ እምቢ ያሉኝ ምናምን ላልከው፣ እሱም ከእነሱ ጋር ብትጨርሰው በጣም መልካም ነው። እኔ ለእነሱ ስትናገር ሰምቼ አይደለም የመጣሁት። ገና ከጅምሩ እኔ የዩቲብ ቻናሌ ላይም ያንተ እንግዲህ አንተን የሚከታተሉ ልጆች መተው ለምን በላይ ባታወያየው ምናምን ነገር የሚል ነገርን ኮሜንት ያደረጉልኝ ነበር። እኔ በደስታ መቶ ይወያይ መወያየት የሚችል ከሆነ ልቀዋ ስማኝ፣ ክርስቶስ ኢየሱስ አንዴ ስማኝ። ምን ችግር አለ ወንድም? ማለት እና ማለት መወያየት የሚችል ከሆነ ዘነት ሰው ማለት ፍላጎቱ ካለው አወያየዋሉ። ብንወያይም በጣም መልካም የሚሆነው ዶግማቲክ የሆነ ኢሹ ላይ ስለሆነ ዶግማቲክ የሆነ ለምሳሌ ጥምቀት ላይ፣ ቅዱስ ቁርባን ላይ ምናምን ብንወያይ መልካም ነው ማለት የሚል ነገር እናስቀመጥኩኝ ይህን ይስ ያም ሆነ ይህ አንተ መወያየት የምትፈልገው ታቦት በአዲስ ኪዳን ላይ ነው? ታቦት የሚባል ነገር ምን፣ እንደዚህ አይነት ነገሮች አውኬ። እሺ እኔ ያው እንግዲህ አሁን አንተ በጣም እንደው እንደዚህ እንደው ያየህ ብዙ ጊዜም ስለነገሩኝ ዘን አንተ ባልከው ይሁን አልኩኝ። ገለልተኛ ቦታ ላይ ነው መሆን ያለበት ብዬ አስብ ነበረ። እሱንም አይ መሆን የለበትም በእኔ ቤት ነው አልክ። አውኬ አልኩኝ። እሱንም ከዛ በኋላ ምን አደረክ ደግሞ ከሌሎች የተለየ ግን የምታነሱው ሐሳብ አለ አልኩኝ። ይሄንን ነገር ሐሳብ ለይሄን ሐሳብ ለምን በፊቱን ሳታስብ ሌላ ሐሳብ ላያመጡ ስለሚችሉ ይሰማኛል። ሌላ ሐሳብ የማይኖረው ከሆነ ቢቀር ይሻላል። አቆመው በየመካከል ነግር ያለሁ ብዬ ስልህ አንተን ኢንተራፕት ለማድረግ አይደለም፣ መዋሸት ስለሌለብህ ማለት ነው። አሁንም እንኳን ልነጋገርህ እኔ ፈቃደኛ ነኝ። ማስታወቂያ እየተሰራ እንደሆነ ነግሬሃለሁ። ማስታወቂያ ማስታወቂያ እየተሰራ እንደሆነ ነግሬሃለሁ። ግን ልታነሳው የምችለው የአዲስ ኪዳን ምንባባት ላይ የምታነሳውን በመጀመሪያ እኔና ናውሰና እኔና ናውሰና ካልሆነ ኦኬ ካልሆነ አንተ አንተ አሁን የምታነሳው የአዲስ ኪዳን መንባባት ላይ እስከ ዛሬ ድረስ ካነሳኋቸው፣ ግን እስከ ዛሬ ድረስ ከተወያየኋቸው ሰዎች የተሻለ ነገር ከአለኝ ብለህ የምትል ከሆነ ኖ ብለህ የምትል ከሆነ አንደኛ አንተ የፈለግከው ፕሮሞት ነው። ፕሮ በቃ እሺ፣ በቃ ብራዘር፣ ይኸውልህ፣ መወያየት ካልፈለክ እኮ በል ወይ አልወያይም በለኝ። ፕሮሞት ፕሮሞት የእነ ስፒሮስ ግሩፕ ሰው፣ ብራዘር ፕሊዝ፣ ይኸውልህ የምትሰማኝ ከሆነ በቃ ዝም ብለህ ለቅዳሜ ቀጠለው እንትን፣ አደራ ፕሊዝ፣ አን ሚውት እንትን፣ ይኸውልህ ኤርሚ ወንድሜ፣ ኤርሚያስ ፕሊዝ፣ የምትሰማኝ ከሆነ ዝም ብለ በተባባልንበት መልኩ ዝም ብለህ እንደዚያው ቀጥለው፣ ምን አይነት ማስረጃዎችን ይዤ እልህ እንደምመጣ ያንን ይታየኛል። ለፕሮሞት ለፕሮሞት አላቀርብህም። ለፕሮሞት አይደለም መረጃን ካለ ከናውሰናይ ይቆይ ከና ፒቴና በል በል፣ ወቃቶ እናንተ ተወያዩና ጨርሳችሁ ንገሩኝ። በቃ አቋማችሁን አሳውቁ። ከናውሰናይ ከናውሰናይ ይጋራ በአዲስ ኪዳን ምንባባት ላይ ባሉት ላይ ከኔ ጋር እስኪ እዚህ ውስጥ ከውስጥ ተነጋገርና ለህዝብ የሚጠቅም ነገር የምታወራ ከሆነ አቀርባለሁ። ካለበለዚያ ግን ፕሮሞት ፍለጋ ነው አንተ ለመታወቅ ለመፈለግ ነው ኖ ይኸውልህ ኤርሚ ሀሳቦቹን ለምንድን ነው ዩቲዩብ ላይ የማያቀርበው ማለት ስትወያዩ ያኔ እኮ አንተ ትረደዋለህ ማለት ያቀርበዋለህ ፕሮሞት ፍለጋ ነው ፕሮሞት ፍለጋ ማለት ምንድን ነው ታውቃለህ እኔ አሁን ሶስተኛ ሰዎች የቤተክርስቲያኒቱ አገልጋዮች ያልሆኑ የቤተክርስቲያኒቱ አገልጋዮች ያልሆኑ ግን መቅረብ እንፈልጋለን ብለው ሶስት ሰዎች እኮ አቅርቤያለሁ እስከዛሬ እኔ ጥሪ ማደርገው ለቤተክርስቲያኒቱ መምህራን ነው እያደረግኩ ያለሁት የሚመጡት ግን ፕሮሞት ፈላጊዎች የነበሩ ሰዎች ናቸው። ስፒሮስም ብለው ያበታቦቱም ዙሪያ ፊቴና